እነማን ናቸው እነ ደብረ ጽዮን? ሰሞኑን ኢትዮጵያ ተረጋጋች ጸጥ ብለዋል። ታደሰ ወረደ ዝግ ስብሰባ ላይ ነው። እንግዲህ የትግራይ ሉዓላዊነትን ለማስመለስ ጫፍ ላይ ደርሰዋል። የኢትዮጵያ ማህበረሰብ ምን እንደምትሆን አጠቃ። ወይኔ እናቴ፣ ወይኔ እናቴ፣ ወይኔ እናቴ?

እና ጭር ማለቷ ደበረች እንዳያያጅ። አሪፍ እኮ ነው ጭር አዳረ። እንደዛም አራን በጣም ጭር ማለቱ ተመችቶኛል። ግን ጆዋሪ ፖስተውን አላየ? ለግርግር እኮ በቂ ነው። ምን ብሎ ፖስተው ጆዋሪ አላየ? ፌስቡክ ላይ ፖስተው የሆነ ያለው ነው፣ ግድያ ምናምን ነገር፣ በወለጋ ላይ ያለውን ነገር ወለጋ፣ ኦሮሚያ ክልል እዛ ግድያ አለ። በጣም በሚያስጠላ ሁኔታ ነው የነበረው። አብይማ ምንም ሆነ ጅል ህዝብ ያልቃል እንጂ በጣም ያሳዝናል። በጣም በሚያስጠላ ሁኔታ የሚደብር እኮ ነው የእኛ ሀገር እኮ ፖለቲካ። እውነት ጅቡ በረኛ እና በአረብ ሀገር ሰራተኞች እየተመራ እኔ አዲስ አበባ ነው የምኖረው እና ትግሉን አልተቀላቀልክም ከማን ጋር ነው የምታገለው እኔ ከማን ጋር ለማን ነው አረ ጅቡ ይልቅ የመጀመሪያ አንተ ሙድ መቼ ነበረ ቲክቶክ ላይ ትግል አለ እንዴ ቲክቶክ ላይ ስድብ አለ አንተ ይሄ ወንድም ወንድሙን የሚገድለውን ትግል ነው ትግል የምትለው? በጣም እኮ በሚያስቀኝ ሁኔታ ነው። እኔ እምነቴም ስርዓቴም እድገቴም አይፈቅዱም። ፖለቲካ እንደዚህ አይደለም። ፖለቲካ ማዕቀፍ ሲችል ነው። ፖለቲካ ወንድሙን ሌላን ሀጉር ተሻግሮ ሲሄድ ነው እንጂ እዚች ጋር ጎረቤቱን ለመግደል ቢለዋ የሚስል አይደለም። ፖለቲካ መሆን ያለበት ኢቨን እንኳን የሆነ ችግር እንኳን ቢኖር የሆነ የተማረ ሰው መቶ እሱም ማዳመጥ መቻል ስትችል ነው እንጂ ይሄ በእንቢተኝነትና ሞቅ ብሎ ተነስተህ የሆነ የራስህን ዘፈን የምትወስድበት የሆነ ጊዜ ደግሞ ሀገሬን አረሳ የሚል አስተሳሰብ ይዘህ የምትንቀሳቀስበት አይደለም። ኔስ የኛ ፖለቲካ በጣም ተበላሽቷል። ወይ እንጃ፣ የሚሻሻልበትም ተስፋ ያለው አይመስለኝም። ያሁን ባለው ነገር ለምን ማለት በየትኛውም ጥግ ላይ ሁሉም እኔ ነኝ እያለ ነው። እንዴት ነው ሊሻሻል የሚችለው? እኛ ማለት እኮ አልተቻለም። ደብረጽዮን እየመጡ አይ ደብረ ጽዮን፣ አጅቦዬ አሁን ክፉ ነገር አናግራ አሁን ከዛ በኩል አታናግረኝ እንጂ ማን እስኪ እኛ የሚል እስኪ ስማ፣ አዳምጠኝ። ጌታ ነው ሊመጣ ሊቀጠቅጣችሁ ሊመጣ። ጅቦን እንዳፈ ያድርግልህ። እኔ አንተ ብዙ ጊዜ እዛ ቦታ ላይ በጣም ደስ ይልሃል። አዳምጠኝ፣ አዳምጠኝ። ጌታን እየመጣ ነው እግዚአብሔር እየመጣ ነው ሳይሆን መጥተናል፣ ገብተናል። ውስጥ የሚደብር ነገር አለ። እኔ አይደብረኝም ግን የምትመጣበት መንገድ የምትመጣበት መንገድ ለምሳሌ ትናንትና እንደዛ እናቶች ያለቀሱበት ስቴፕ ከሆነ ይደብራል። ትናንት ምናምን ይኸው አሁን ዝም ብለህ ትቀበላለህ። ዝም ብለህ ነው የምትቀበል እኔ ወሬ ምናምን እንደዚህ ብሎ ትናንት ታሪካች የለም። ትቀበላለህ። እየመጡ ነው በቃ ዝም ብለህ ነው። እንዴት ነው በድሮኖ ገብተህ አራት ኪሎ ወንበር ላይ ቁጭ ብለህ ደብረ ጽዮን ተቀምጧለሁ ወይስ በተዘዋዋሪ ነው ያረን እያበላ ምናምን? አሁን ሊገዛ እየመጣ ነው። ቲፔልፍ ተመስገን አምላችን እኔ እሱ እሱ እንደው ተኝተህ ራሱ ለመቃዠት የማይመከር ነገር ነው እያልክ ያለው ጅቦዬ። ተኝተህ ራሱ አንዳንድ ቅዠት እራሱ እኮ ለጤና ያርግል ይባላል እኮ ለጤና ያርግል። እሺ በቃ የትኛውን ህዝብ ይዘህ እስኪ አሁን ለምሳሌ ተ ሰሞኑን ደግሞ ሰሜናዊ አንድነት ምናምን እያልሽ ነበር። ተመችቶሻል ያድ የሚያርግልሽ ህዝብ ሳቲስ ታዲያ አንተ ብቻ እንመጣለን። እንደ አንተ ያለው አረብ ሀገር ነው ቢያንስ እንኳን መተህ በዚህ ወኔ እንዳታታገላቸው ትግል የለም። አሁን በቃ ትግል ምናምን የለም። በቃ መቀጥቀጥ ነው ካሁን በኋላ ዝም ብለህ ትገዛለህ ምናምን ሰላም። እንደ በፊቱ አንተ በፊት እኮ አንተ ስማርት የነበሩ ሰዎች ስማርት ናቸው እኮ ሰዎች እኮ የበፊቶች እኮ ስማርት ናቸው። ኦሮሞንም ይዘው አማራንም ይዘው ደቡብንም ይዘው ነው የትላንትናዎቹ ስማርት ናቸው። አሁን ላይ እኮ ያ ነገር እኮ የለም። ጅቦ ለምን መሬት ላይ ያለውን አቅ ለምን ትሸሻለህ? መሬት ላይ ያለውን እቅ ዝም ብለህ ለሚዲያ ፍጆታ ለምን ነው ያልተዋጠልህ? ያልተዋጠልኝ ማ ይኸውልህ፣ አንድነት የሚሰብክ ፓርቲ እስካልለ ድረስ እርምጃ የለም። እኔ አንተን አንተ አትገዛለኝም። እኔ ለአንተ ጥሩ ነገር ባልናገር አንተ አታዳምጠኝም። ማንም ሰው አያዳምጠኝም። ጥሩ ነገር መናገር የሚችል የለም። ልቀጠቀጠ ነው። እመጣሁ አልክ እኮ አንተ ራስህ። እንዴት ነው የማሳለፍህ? እኔ አንተን ሁሉም ነገር አልቋል። ሁሉም ነገር አልቋል። አሁን እዚህ እኔ እናንተ ብናወራው ምን ምንለው ምንም ትርጉም የለም። ከቋ ትገረፋለህ፣ ትቀጠቀጣለህ፣ ትገዛለህ። ደግሞ ለሀያ ሰባት ዓመት ምናምን አይደለም ለመቶ ሀያ ሰባት ዓመት ነው የምትገዛው። ቋሙ በሚገርም ሁኔታ እና ይህን ይህን ሳስብ የኢትዮጵያ ሕዝብ ሰላሙን ሊያገኝ የኢትዮጵያ ሕዝብ እንሆ ደብረ ጽዮን እየመጣል እኔ እነ ደብረ ጽዮን ከምትለኝ በአሁን ወጣቱ ተተክቶ የሚመጣ ከሆነ መንገዱን ጨርቅ ያርግለት፣ መንገዱን ጨርቅ ያርግለት ይላለው። ትግራይም ቢገዛ እኔ ምንም ቅር እኔ ዝንጀሮም ይግዛ አስተሳሰቡ አሪፍ ይሁን እንጂ እኔ ከተጋሩ ጋር ችግር የለም። ግን ይሄ ባረጀ አስተሳሰብ ደብረ ጽዮን ይገዛል ብለህ አጉል ታማኝ ባትሆን ለድሮ ስርዓት ጥሩ ነው። አዳምጠኝ፣ መጣ ገባ ነው የምልህ። እየተረዳህ አይደለም፣ ስሜትን ነው የምታወራው። እኔ ከልቤ ነው የምነግርህ አንተ ስሜት ነው። በቃ አይሆንም እንደዚህ ያለ እዚህ እኔ ቁም ልገባህ። በቃ ይገባም እንዴ? በቃ አለ። አረ፣ አታስተኛን፣ አታስተኛን ጌታ። እየቀለድኩ በቃ። አልገባህም አንተ በቃ እያስተኛህን ነው። መቼ ነው የሚገባው? እሺ መቼ ነው የሚገባው? በቃ ገብቷል አሁን የሆነ ምናምን በቃ ገብቷል። አይ እኔ እኔ እንደዚህ አይነት እንትን ለሰው ተስፋ ባሰጥና እንደ አራት ኪሎ እየመጡ ነው ተብሎ የሆነ ሰዓት ላይ ህዝቡ እንዳለ ቄጠማ ይዞ ቆሎ ይዞ የወጣው ያን አይነት እንትን እንዳትል። ለማንኛውም ከዚህ ይልቅ ማለት ነው ጅቦዬ፣ የድሮ ሙድሽ በጣም ይመቸን ነበረ፣ እንወድሽ ነበረ። ኢንተርናሽናል ብራንድ ነበርሽ፣ ዓለም አቀፍ ነበርሽ። እና በዛ ምናምን ብታጫውች ይሻላል። አሁን እየመጡ ነው እያልሽ ገና ያረጁ ሰዎች ሪያ ቤት መደረግ ያለባቸውን ሰዎች እየመጡ ነው ብለሽ እንትን ከምት ወጣት እኮ በአንድ እያለ እኮ ነው። በቃ ዝም ብሎ የሚገዛ አይደለም። አሁን ጊዜ የቴክኖሎጂ እኮ ነው። እጅቦዬ ምን የተገዛች አሁን ደግሞ መቶ ምናምን አመት ነው ሳያ ምን የሚገዛው የት አሉ እያለ በስውር ነው የመጣ ነው። አንተ አስማት ሆነ ነው የመጣ እየገባህ ነው? አልተረዳይን እየሰማኝ አይደለም። እኔ የእልም እንጀራ ዝም ብለሽ አትጋችኝ። እኔ እውነት ነው ምልሽ እኔ እ ምን አይነት ስንት ደም ስንት ደም ስንት አንተ ኮ ህዋት ኮ ቢገባ ኮ እኔ ሰላም ራሱ የማግኘት እኮ ቻንስ ስለዚህ ወጣቱ እንዴት ነው የሚገባው? ወጣቱ እንዴት ነው የምናነቃው? መንፈስ የሆነ ታሪክ ሰርተን መተናል። ገብተናል በቃ ዝም ብለህ ያው ነገሮች እንዴት እንደሚቀያየሩ እንደሚገለባበጡ ምናምን ተገዥ ሆነ ትኖራል። በቃ ተገዥ ነው የምትሆን ይህ ስልጣን መመኘት ምናምን ይህ ድሮ ቀረ። አላምን ያለ ወጣት ደግሞ በቃ እንዲሁ ሳያምን ይኖራል ምናምን አለቀ ነገሩ። አልገባችሁም? እንዲህ እነ ደብረ ጽዮኗን ቤታቸውን ዘግተው እየተመካከረ ምን ይሻለናል ለኢትዮጵያ ሕዝቤ እንዴት አድርገን እንግዛው ቤት ኛ ይሻለናል ለ27 እንቀጥለ 28 ብለን እንጀምረ ወይስ ሌላ ሙዳችን ቀይረን እንጀምሮ ተባብለው ምክክር ላይ ናቸው። ሰሙ ይሞጥላቸው ይሞጥላቸዋል። በቃ ይሄ ሰሜናዊነት ምናምን ሁሉ ነገር ሓደ ሆኖ መጡ ገቡ። ገብተዋል እኮ ሚኒስትሮች የሆን እኮ ነው።

እነማናችሁ? እነማናችሁ? ወዴት ናችሁ? ምን ፈልጋችሁ ነው? ተውጂ ወይላል እንዴት አባ ነው መድረ ብብታ ሙሉ ታግማማችሁ እኮ ሰባት ዓመት ሙሉ በቃችሁ። አሁን የኢትዮጵያ ህዝቢ ሰጥ ለጥ ብላችሁ መገዛት። እሺ ወንድሜ ሂድ ወደዚህ፣ እሺ እና ወደዚህ፣ እሺ። ፖለቲካችሁ ደግሞ ካፋችሁ ነው የምንነጥቃችሁ ካፋችሁ መናገር ሀገር ሁሉ አትችሉም። በቃ አብይ አሕመድ ፖለቲካውን ክፍቲ አርጎ ብርግድ አርጎ ሰታቸው አይደል? እንደፈለጋችሁ የምታወርት ፖለቲካውን እናጠፋባቸዋለን አለና የአብይ አሕመድ ፖለቲካ በቃ የትም ቦታ ያለ የትም ቦታ ሁሉ ኮ ነው። አሁን የኢትዮጵያ ፖለቲካ ሲመጣ በቃ ማንም አባሻታ አታቂ ሚስጥር ነ ለውሽጢ ውሽጢ ነ ሚሰራ በቃ እንደ ውሃ ቱቦ ውስጥ ለውስጥ ቤት ለቤት ነው የምናፈሳቸው ይሄ ፖለቲካ ደግሞ በሚገርም ሁኔታ ኤርትራ ሁሉ እየመከረች ነው፣ በኢትዮጵያ ጉዳይ መቀሌ ላይ ነው የሚሞከረው። ቶሎ ከመቀሌ የሻዕቢያ ቁልፍ ቁልፍ ሰዎች ሞተው ምክር እያረጉ ነው። ለአምሓራይ እንዴት እናርገው፣ ለኦሮሞስ እንዴት እናርገው። የኢትዮጵያ ህዝብ ሞተዋል፣ ጎብተዋል። ይሄ የደደብ ፖለቲካ ቆረ። በቃ አሁን እኛ ራሱ ወደ ሌላ ሙድ ልንገባ እኮ ነው። በቃ እኔ አሁን ወደ ሌላ ወደ ቂጥ ልሞለስ ከሆነ አሁን ኮ ዳር ዳር እያልኩ ከሆነ ቂጥ ፍለጋለ። ፖለቲካ ምናም በቃ እናደበዝዘዋለን ወደ ሌላ ጫተ ሙድ ምን ሽ ነው። በቃ ያራዳ ልጅ እንሆናለን። አሁን በቃ ፋራ ቆረ። ፖለቲካ ጥሮ ድሮ ቀረ። የፋራ ሆነ በአንጂ ይሄን ፍቅር ፍቅርን ባንቺ ነው የምጀምረው፣ ባንቺ ይኔ ኮንጆ እንዲነሽልኝ። አሁን ሙዱን ቀይረዋለን፣ ወደ ፍቅር ነው በቃ፣ ወደ ሴት ልጅ ነው በቃ ሌላ ጫዋታ ውስጥ እንግዲህ ፖለቲካ ቀረ በቃ፣ አለቀ እኮ ጌም ኦቨር። ፖለቲካ ካሁን በላ የኢትዮጵያ አይገባህም። እንደዚህ ተከፍቶ አይሰጥም። የኢትዮጵያ ፖለቲካ ክፍት ኮ ባዶ ቤት፣ ሁላችሁ አንድ ላይ ጉብት አላችሁ ተጋፍታችሁ

እናላቸው ፖለቲካ ተነጥቃችኋል። አሁን የምታወሩት ፖለቲካ ጠቅላላ እዛም ብሉ አፋችሁን የምታግማሙበት ነው እንጂ ምንም የምትቀይሩት ነገር የለም። እንደ በፊቱ እንዳይመስላችሁ። የምትተነትኑትና የምታወሩት መሬት ላይ ወርዶ ስራ የሚሰራ እንዳይመስላችሁ። አየር ላይ ነው የሚቀርብ። እዚሁ ሶሻል ሚዲያ ላይ ነው የሚቀርብ። በቃ ተያዘ፣ ተጠለፈ፣ ሁሉ ነገር አልቆ አልቆ፣ ወንድሞቼ ሁሉ ነገር አለቀባችሁ። ቁርጽ ምንጩ የፖለቲካ የምንጩ ቁርጽ አለች በቃ። እዚህ ጋር ስታካረከች የምታወሩት ሁሉ አሁን በግምት ነው፣ ይሆናል ብላችሁ ነው ምታወሩት፣ ወይ ደግሞ ቢሆን አሁን ፖለቲካ የተማሩ ሰዎች እጅ ላይ ወድቋል። ሁሉ ዝም ብሎ ፋሕ ብጭር የሚልበት አደለም፣ ሰብሰብ ብሏል። አሁን የተወሰኑ ሰዎች ብቻ ናቸው የሚያውቁት እኮ እንደዚህ አርገን እንደዚህ አርገን

አሁን እኮ ነገር እኮ ተቀየረ እኮ ተቀየረ። እኮ በቃ አይናዩ አይናቸው እያየ ህዝብ በትግራይ ጥላችሁ አብዳችሁ የብብታችሁን ጥላችሁ የቆጡ ልታወሩ ጠልጠል ብላችሁ እጃችሁ ተቆርጥፏላችሁ መሬት ላይ ፉጥፉጥ ብላችኋል። በቃ መጨረሻው ይሄ ነው። ጥላቻ ሙጥፎ ነው ወንድሞቼ። የምንድነው ብራዚል ወንድሜ ሰጥ አባት ብራዚል ብራዚል ዩ ጥሩ ነው ጥሩ ነው፣ ምንም አይልም። ደሞ እንቅልህ ቢያለ እንዴት አወቅሽ? ለእንቁልፍ የለህ ማሬዋ አሁን ከነ ደብረ ጽዮን ጋ ጭጭም ስል ነበል፣ በውስጥ መዝመር በቃ። እንደዚህ ብለ እንደዚህ ብለ ፖለቲካ እንዴት መቀየር አለበት፣ ሶሻል ሚዲያ ላይ የተቦተነው ፖለቲካ እንዴት አድርገ ነው ስብስብ ምናረገው ወደ ሐደ የምናመጣቸው ይሄ ፖለቲካዊ ማሁን ለሁሉ እጃቸው ላይ ያለው ከእጃቸው ቅምት ቅምት ቅምት አድርገን ለሚገባ ሰዎች ሰተን እነሱን ዱዳ እናደርጋቸዋለን። ቀረ በቃ ቀረ። አሁን ሶሻል ሚዲያው ራሱ ጨዋታ ሊጀምር ነው በቃ ፉገራ ሊጀምር ነው። ቀልድ ሊጀምር እኮ ነው በቃ ሐጎስ ይሄ ሞት ምናምን ኢትዮጵያ ውስጥ ሊቀር እኮ ነው በቃ ግን ረብሻ ላይ ያለ እንጠለጠልበታለን። አሁን ሃይላንድ አይደለም ይሄ ሻዕቢያ የሰረቀው ቢጫ ጀሪካን ነው። እናንጥልጥልፋ ችል ሁላችሁ ይተባታጭ አርፋች ትቀመጣላችሁ። ሞት ታጣቂ ምናምን ካሁን በላይ አትሰሙም በቃ። ጨዋታ ነው፣ ሳቅ ነው፣ ስራ ቶሎ ወጥ ነው፣ ተመሃር ነው ወጣ። አሁን ወደ ደስት አለም እየተመለሳችሁ ነው። ፍንጫችሁ ተይዛችሁ ነው የምትሞለሱት። ፖለቲካ ማውራት ደግሞ መጀመሪያ ፖለቲካው ሁሉም ኢንተርኔትን የደደቦች ፖለቲካ አይደለም። ጎባችህ ፖለቲካው እኮ ከፖለቲከኞች ስለወጣ እኮ ነው ደደቡ ማህበረሰብ ጋር ደርሶ እንደፈለገ የሚሳደብበት እንደፈለገ። የለም ቆርተዋል። ፍሬንዶች ምንሽሄ አሁን ሌላ ሙድ ውስጥ ግቡ። አሁን ጨዋታ ሊመጣ ነው። በቃ ሀገውሲ ሊመጣ ነው ጻዕዳ ላይቲ

አዎ አዎ አዎ እውነት አይካድም ሰማ እንዴት እያደረገ ነው ፖለቲካው ምን ላይ ያለ ጠፍቷል ፖለቲካ ሰሜናዊ ተቀላቀልን እኮ ይሄ ብቻህን ሁነህ መታገል ቀር አይደለ ኧረ ምን ብቻ ብቻ ብቻ ዝም ብሎ መበላት ነው ሰሜናዊ ጋር ሆነን እኮ የሰሜናዊ ባንዲራ መሆኑን እስቶ እስቶ ሁለታችን ቁጭ ብለን የምንወያየው ጨርቅ ላይ ምንድን ያለ? መጀመሪያ ህይወታችን ማዳን ሰላም መምጣት፣ ስለ ጨርቆ አያገባንም። በኋላ እንቀይረዋለን ከፈለግን። ይሄ እናደርገዋለን ከፈለግ አንበሳ ያለው መስቀል ያለው እናደርገዋለን። የቶሞች ይሆንላ፣ በቃ ደስ ይበላ። አንተ ብቻ ሀጎስ ነው እንጂ ዋናው ሰሜናዊ ማጠናከር ነው፣ ሰሜናዊን መገንባት ነው። ሰራዊት የምን ሰራዊት ያስፈልገናል? ምን ለማድረግ? ለመዋጋት፣ ማን ጋር? ኩሾችን ለማጥፋት ደቡባዊ ኩሾችን ማጥፋታል። ኩሾችን ካላጠፋን እኮ ሰሜናዊ ሊገነባ አይችልም። ታውቃለህ? ይህን ለምን ተብሎ እረፍት አይሰጡንም። ስማ ሰሜናዊ አንድነታችን የሚብገነባው እኮ ለሰላም፣ ለብልጽግና ለእድገት እኮ ነው እንጂ እኮ ኩሽን ለማጥፋት አይደለም። እኛ የምንደራጅ ወይ ደግሞ ኩሽ ደግሞ ምንድን የሚያመጣው መሰለ ጅቦ ጠንካራ ወታደራዊ ኃይል ያስፈልገዋል ሰሜናዊ በየትኛውም ሀገር ጠንካራ ወታደራዊ ኃይል ከለለ ዝም ብሎ ጎረቤት ሀገሮች ነው። ለጎረቤት ሀገሮች ብቻ አይደለም እዛው ሀገርም ውስጥ ለሚነሱ ችግሮች የሀገርን ህዝብ ሁለተኛ ሰሜናዊ ስትሆን አባይን ሙሉ በሙሉ እንዘጋለን። አንተ በቃ እብሪት ነው የሚታየው። ሰሜናዊ ዛሬ መጣን፣ ሰሜናዊ ይሰብሰብ በቃ። እሺ አንተ ሰውዬ በሰሜናዊ ያምናለህ፣ ስድብ ጀምረሃል አሉ።

ስሜት ፖለቲካ ስሜት ነው። እና ፖለቲካ ስሜት ከሆነ ከሚሰድብህና ስሜት ውስጥ ከሚከተ ሰው ጋር ለምን ትጫወታለህ? እሱን መቀጥቀጥ ስለምፈልግ፣ ኃይልህን ለማሳየት ኃይልህን ለማሳየት ብለህ ህዝብ ታሰድባለህ፣ ቁጭ ብለህ ህዝባዊ ሰድብ የግል ጥቅምህን እና አንዳንድ ነገሮችን ለማስጠበቅ ስትል ከማይሆን ሰው ጋር ታቆ አለ ውስጥ እኮ ይነግርሃል እሱ አማራ ነው አማራ ተሳድብዬ ምናምን ነገር በቃ ትግሪዎች ስሜታዊ ሆነው ሊሰጡኛል ምናምን በጣም ነው ያስጠላኝ አንዳንዴ እንደዚህ አይነት ተጋሩ ሳይ ስሜታዊ ሆናለሁ ግን በቃ አልናገርም ብዙም ላሽ ላለሁ በቃ ህፃናዊ ጨዋታ ነው ወጣት ነው። ሰርቶ መብላት ትችላለህ። ጌም ተጫዋች ከሆንግ ደግሞ ከዘር ነፃውን ለመጫወት ትችላለህ። ግዴታ ዘር ውስጥ ገብተ ምናምን አማራ ቆጠቆጥ ነውጎሎት አማራ ማባቱ ጥሩ አይደለም፣ ጥሩ አይደለም ህዝቡን ስሜታዊ ማድረግ። አንተ ልክ እንደምትናደደው ህዝብም ይናደዳል አንተን ተከትሉ። እና ህዝብን ለማናደድ ለምን በዚህ ደረጃ ትሰራለህ? አሁን አንዳንድ ተጋሩ ቃሄና አማራን ቀጥቅጠው ምናምን ብለው ሲሸነፉ በጣም ይናደዳሉ። ተሸናፊዎች ተሸናፊዎች ብቻ ሳይሆን እሱን የሚከተሉት ተጋሩ ደግሞ በጣም ይናደዳሉ። አስባችሁታል? ይህንን ሁለት መቶ ሦስት መቶ ሰው በንዴት ከምትገለው ቢቀርስ ከሚያበሻሽቅ ፖለቲካዊ ልመና ጋር እንደ የተያዘ ነገር ቢቀርስ እንደኔ ሊቭን ክፍት አድርገህ ስለ ኦሞ ብርሃን ስለ ልደታ አትለፉኝ፣ አትለፉኝ እሱ ለመሪያም ሲሆን እያልክ መለመነ ይሻል። ለምን ፖለቲካዊ እንትናችንን ልሞን አራርገዋለን? ዶዶቦች ሞኒካ ሞጣሽ ስሜታ የሆኝ ነው፣ ጥሩ አይደለም አሉ። አንድ ሁለት ሶስት ትግሬዎች አሉ አይቻቸው፣ ባለጌዎች ናቸው፣ በጣም ባለጌዎች ናቸው። ግን መጫወት ከፈለጋችሁ ከዘር ወታችሁ ነው መጫወት ያለባቸው፣ ከዘር ነፃው ናቸው። በአማራ ክልልም ያላችሁ ዴዴቦች እንደዛ እንደዚህ አይነት የዘር ቅፈላ አይመኝም። ስሜታዊ ሆንኩኝ፣ ወደ ፖለቲካ ልሞለስ። አጉብና ታኪ አያችሁ ግን ዘይዶ ረባቦ ሰሜናዊነቱን ተቀላቅሏል። ተሞል እሱ ብቻ አይደለም ብዙ ውጫችሁ ተቀላቀላላችሁ። ሰሜናዊ አሃድነት ግን ኦሮሞን ለማብሸቅ ኦሮሞን ለመዋጋት አይደለም። እሱ ተውት፣ የማይታሰብ ነው። ኦሮሞ ካሁን በላይ የምነካ አይደለም። ግድንግዲ ዋር ከዛፉ ነው። ቁሟን በቃ ጉልበት አርጓል፣ ሙሰሶ ሆናል። በባቂ አይደል እሱ ስተውት፣ አይታሰብም። ልትዋጉበት አይደለም። ይሄ አስተሳሰባችሁ አቁሙ። እኔ ከዚህ አስተሳሰብ እየወጣ ሰሜን አይነት የህዝብ ሐድነት ሰሜናዊነት ባህላቸው ቋንቋቸው እድገታቸው ሓድነታቸው የሚጠናከሩበት ነው እ ሰሜናዊ አንዱነን ለኩሽ እኑጋ ለኦሮሞ እኑጋ የሚባል ይሄ የቀነጨረ አስተሳሰብ የለኝም እኔ ሰሜኑ አንድ ሆነ ማለት ተከበረ ማለት ነው በቃ በቃ አለቀ ማን ሁለተኛ አደረገው ጌታቸው ናን ጌታቸው ማ አንደኛ እኮ ሕወሓት እኮ ነው ልክ ነው እኮ